ሰላም ቤት ስብ እንዴት ናችሁን? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመዱ በአዳዲስ ቦክቴና ባዝናኝ ቪዲዮ ተመልሽላችሁ ምትሻሉ ከእናንተ የሚጠበቀው ከመጨረሻ አብራችሁን በመቆየት ላይ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ይህን ቪዲዮም በላይክ እንጀምረዋለን። በዛሬ ቪዲዮች የምናየው በጋሻው በጣም ብዙ ኦርቶዶክሳውያንን ያስቆጣ ንግግር ተናግሯል። በሞቱት ላይ ተሳልቋል። ምንድን ያለው የሚሉን አብረን ምን ይሆናል። ሌላ ቪዲዮ ደግሞ ዩቲና ሴፉ ፋንቶን ላይ ቀርባለች። ሼፍ ኦን ኢቤስ ለይ ስለ ትዳር ተናግራለች። ስለ ቲክቶክ ክሬቲቭ አዋርድ ተናግራለች። ብዙ ነገር ብላለች። እሱን አብረ ምን ይሆናል። ለቪዲዮቹ እንሂድ። ወንድማችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞታል ተብሎ ለቅሶ ፕሮግራም ባለበት ቀጥታ የራሱ ደውሎ አክሊሉ በህይወት አለ ብሎ ለቅሶ ፕሮግራም የቀብር ስንት ሰዓት ሊደረግ ሲባል ራሱ ደውሎ በህይወት አለ ብሎ ቤተሰቦቹ ለቅሶ ማለ ይኸው በደስታ እግዚአብሔርን እያመሰገኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ያው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ያው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። አስቡት እስኪ ለቅሶ ነው ብላችሁ ተሰብስባችሁ፣ በጣም ብዙ እና እኒ ተሰብስባችሁ አልሞትኩም ብሎ ሲደውል የሚሰማችሁ ስሜት በተለይ ቤተሰብ ስትሆኑ፣ እናት ስትሆኑ፣ ወንድም ስትሆኑ በጣም ማለት ደስ የሚለው እደለኛ ሰው ነው። ሞቱን በአካል ያየ ሰው ሬሳ ሦስት ሺህ ብር ስለሆነ የሚጫነው እንዴት እንዴት? ሦስት ሺህ ብር አተህ አባትህን እያጣጣረ እያለ በፐብሊክ ትራንስፖርት ደግፈህ ይዘህ ትሄዳለህ። በመሰናበቻ ሰዓት ህክምና ላይ ከሚገጥሙን በጣም ተደጋጋሚና አሳዛኝ ነገሮች አንዱ ይሄ ነው። ታካሚው እንደሚሞት ከታወቀ ወይም ጣር ላይ ካለ አንዳንድ ታካሚዎች የሬሳ መጫኛ የኮንትራት ብር ስለሌላቸው እያጣጣረ እያለ ደግፈው በትራንስፖርት ይወስዳሉ። አስር ሺህ ብር አጥቶ መዳን ከሚችል ኦፕሬሽን ሳይታከም ቀርቶ የሚሞት ሰዋል። እንዴት ነው እንደዚህ አይነት ነገር ባለበት ሁኔታ ውስጥ ድህነትን ከጤና ከሰላም ከደስታ ጋር የምታያይ? ቁጥሮችም ይህንን አይደግፉም። ያደጉ ሀገራት የበለጠ በጤና የመቆየትም እድሜያቸውም የተሻለ እስከ አስራ አምስት ዓመት ከደሃ ሀገራት የመኖር ቻንስ አላቸው። የህፃናት ሞት መጠንም እኛ ጋር በአስራ ሦስት እጥፍ እንበልጣቸዋለን። በደስታም ብትል እስካንዲኒቪያኖች ይበልጡናል፣ ብዙ ሀብታም ሀገሮች ይበልጡናል። ጥቂት ድሃ ሀገሮችም በደስታው ቆንጆ የሆኑት በድህነታቸው ሳይሆን በእምነትና በሃይማኖታቸው ገንዘብ ደስታን አይገዛም፣ ጤናን አይገዛም እያልክ ራስህን አሸውድ ብራዘር። ድህነትን አታንቆለጳጵሰው፣ ድህነት በጣም ቆሻሻ ነገር ነው እና ድሃ ስትሆን አኗኗርህ ብቻ ሳይሆን አሟሟትህም ዘግናኝ ነው የሚሆኑ እና ብራዘር እንበርታ ይቅናል። በጣም የሚያሳዝነው ለምሳሌ አሁን አንድ የቤተሰብ አባላችሁ ታሞ መዳን እየቻለ በትንሽ ብር ሳይታከም ቀርቶ እስከ መሞት የሚደርስበት ሁኔታ እና ደግሞ ገና ለገና ይሞታል ተብሎ የታሰበ ያ ሰው ከሞተ በኋላ ሬሶንሶች ሺህ ብር ላለመክፈል ተብሎ ወደ ክፍለ ሀገር በህዝብ ትራንስፖርት እያጣጣረ መውሰድ ሰው ማውራት ባለብን ሰዓት ያ መፈጠር ማለት ምን ያህል አስከፊ ነገር እንደሆነ በዚህ ማወቅ እንችላለን። ኢትዮጵያ ውስጥ ብዙ ይሄ መብራቶች ምናምን ከሚሰሩ የበለጠ ትምህርት ቤት እና እንደዚህ ሕክምና ቦታዎች በቅናሽ የሚገኝበት በቃ አቅም ላይ ሌላቸው ደግሞ ይን በነጻ ማክ የሚቻልበት ሁኔታ ቢፈጠር የተሻለ ነው። የተሻለው ልማት ያ ነው። ላይን ከሚያምር ነገር የሚቀድመው ጤና ነው። ጤና ሲኖር ነው ሁሉ ነገር ደስ ብሎ ልንየውና ልንወደው ምንችለ ሌላውንም ነገር ልንሰራ ምንችለው እና እነዚህ ነገሮች ቢቀድሙ ብዬ አስባለሁ። እንግዲህ ውልደትና እድገትሽ ወሊሶ ነው ጥላሁን ገሰሰ የተማረበት ትምህርት ቤት ነው የተማርሽው። ራስ ጎበና ይባላል። አሁን ግን ሊበን ነው የሚባለው። አሁን ስለዚህ ነው በደንብ ሳይሽ አዲስ አለም ምን ትመስይው ይለኛል። አንድ ትምህርት ቤት እኮ ነው የተማራችሁት ከሷ ጋር። እሷ ሀጉስ ነው ስለዚህ ተማርችሁ። ቤተሰብ እኮ አሁን ረንደው ጠይቀልን፣ ምንድነው ምናምን እያሉ ነው ኒው እስኪ ዘንድሮ ወይ ቀጠይ ዓመት ኢንሻላህ እኔ አላውቅም። ሲል ነው የሚሆነው ቀጠይ ዓመት ብያቸዋለሁ። ዓመት የምትይው እያሉኝ ነው። ላይ ግን እንደምጠረጥረው ከሆነ መስመር የያዘ ነገር አለ ዩቲ እየገፋፋን እኮ በግድ እንታገባ እኔ ፍላጎት ግን የቤተሰብ ፍላጎት። ለምንድን ነው እኔ አላውቅም። ላይ በቃ በየሄድኩበት ሁሉ ተደውሎ ነው ጠይቃት፣ እሱን ጥያቄ እኔ ከቤተሰብ እንዲህ ዓይነት ጥያቄ ሲመጣ ለመጀመሪያ ጊዜ አዎ፣ ቃል አስገባልን ያሉኝ ነው። ያንቺ አለመወሰን ነው ወይስ የነገሮች አለመመቻቸት? ያዝ ምናምን እላለሁ። ስድስት ሰዓት ሜካፕ አድርገሽ ያ የሚፈልገው ሰው ልክ ሲያገኝሽ ደግሞ መሽቷል፣ ትተኛለሽ በጊዜ በየት በኩል ሚመስለኝ፣ ደዛ በየት በኩል ምን በየት በኩል ከራቺ ጋር ይመኙልኛል። እሱን ይሄ ቀልድ አይመስላቸውም የምር ነው ይመስላቸው። እሱ ነገር ቀልድ ነው፣ ተመልካችን ለመሳብ ነው። ሲወራ ደስ ይላል ሰው የሚወደዋልና በቃ ከወደዱት ብለን አሪ ጀመረ እንጂ የብረት አይደለም። የምሩ ምንድን ነው የቀሉ እሱ ከሆነ የምሩ፣ የማይቀረጸው ምንድን ነው የማናየው ነገር ነፃ ነሽ። አዎ ምን ታስባለች ታዲያ ቤተሰብ እኮ አሁን፣ እረ እንደው ጠይቀልን ምንድን ነው ምናምን እያሉ ነው። እስኪ ዘንድሮ ወይ ቀጣይ መሰለኝ እንሻላ? እኔ አላውቅም። አላህ ሲል ነው የሚሆነው። ነው ቀጣይ አመት ብያቸዋለሁ። ቀጣይ አመትም ቀጣይ ምት ሁለት ሺህ አስራ ስምንት ላይ ግን እንደምጠረጥረው ከሆነ መስመር የያዘ ነገር አለ ዩቲ ኒካ ሳይ ፋን እኮ በግድ እንድታገቢ ግን የቤተሰብ ፍላጎት አለ። ለምንድን ነው ምን ያላቀም? ወላሂ በቃ በየሄድኩበት ሁሉ ተደውሎ ነው። ጠይቃት እሱን፣ ጥያቄ እኔ ከቤተሰብ እንዲህ ዓይነት ጥያቄ ሲመጣ ለመጀመሪያ ቃል አስገባልን ያሉኝ። ያንቺ አለመወሰን ነው ወይስ የነገሮች አለመመቻቸት? ለስራ ብዬ ስለማስብ ነገር ይከብዳል እኮ ስድስት ሰዓት ሜካፕ ከራቴ ጋር የሚያገናኙዋትን ላ ተናግራለች፣ እና ኒክስት ይር ብላለች። በጣም አዝናኝ ቆይታ ነበር። ሙሉ ሴፎ ኢቢኤስ ላይ ማየት ትችላላችሁ። አሁን ደግሞ ምንየው የበጋሻው ኦርቶዶክሳውያንን ብዙ ያስከፋና ብዙ ያሳዘነ ከሃይማኖት አባት የማይጠበቅ በጣም በቃ እግዚአብሔርን ሰብካለሁ ከሚል ሰው በጣም የማይጠበቅ የወረደ ንግግር ተናግሯል። ምንድን ነው ያለው? እሱን አይተን እንመለስ። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም፣ በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረው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 ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው እና ሻሸመኔ ላይ ያሁሉ ግፍ የደረሰው ያሁሉ ሰው የተገደለው ካህናት የታረዱት የእኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ምን አይነት ጥላቻ። የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው ጭራሽ አባቶቻችሁ ባህለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የሁለት አመት እና የሶስት አመት ህፃናት ላይ መዘባበቻ ስታደርግ፣ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሰው ነህ? ትንሽ እንኳን ረራ የለም። እንዲህ ሀዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው፣ ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሰው ነህ አንተ። ከመናፍቅ ራሱ በላይ ነህ። እንደሰማችሁት በጣም የሚያሳፍር ማለት እኔ ይህን ንግግር ከአንድ የሽፍታ መሪ የሽፍታ አባል እራሱ ማልጠብቆ ነው። ኢቨን ገዳዮቹ ደፍሮ እንዲህ የሚናገሩ አይመስለኝም። ማለት መሞታቸው ድሮ በሰሩት ክፋት ነው ምናምን። ማማ ክፋት ሰርቷል? ለእኔ ምንም ማውቀው ታሪክ የለም አባቶች ሲገደሉ ነው ምናውቀው፣ ምንም ክፋት ሲሰሩ አናቅም። ገዳም ያሉትም አርፎ ጸሎታቸውን ሲያደርጉ ማንም ላይ አይደርሱም። በቃ ለሀገር ሲጸልዩ ነው ሁላችንም የምናውቀው። እንዴት በምን ሂሳብ ነው በክፋታቸው በድሮ ክፉ ስራቸው ምናምን? በጣም አሳፋሪ ነው። ከእምነት አስተማሪ ነኝ ከሚል አይጠበቅም። ምን ሆን የእሱ እምነት ተከታይ እንኳን ቢሆን እኔ ድጋሚ የእሱን ስብከት መሰማ አይመስለኝም። ምክንያቱም እንደዚህ አይነት ሴጣናዊ የሆነ አስተሳሰብ ያለው ሰው እኔን ስለ ፈጣሪ ሊያስተምረኝ አይችልም፣ ለፈጣሪም ሊያቀርበኝ አይችልም። በቃ በጣም ማይረባ ንግግር ነው የተናገረው። እንዲህ ደግሞ በድፍረት የሚናገሩበትን ምክንያት ያው ብዙዎቻችን እናውቋለን። ጊዜ ደግሞ ይፈርዷል፣ ጊዜ ይፈቷል። እንዲህ አይነት ሰዎች ጊዜው ሲደረስ በንግግራቸው የሚያፍሩበትና በጣም የሚቀጡበት የተናገሩትን ያስከፉትን ህዝብ ተንበርክኮ ይቅርታ የሚጠይቁበት ጊዜ እንደሚመጣ አልጠራጠርም። ከሰሞኑ ውዝግብ ጋር በተያያዘ መልእክተኛው ምላሽ ሰጥቷል። እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘውም። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለ እኔ የተጻፉትን እያነበብኩ ነበር። በአንድ ጀምበር ደግ ከሚል ስም ወደ ቀማኛ አውረዳችሁኝ አየሁ። ትንሽ መልስ እስከተሰጥበት ታግሳችሁኝ ቢሆን መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነው ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ አሉት። በስህተት ይመስለኛል፣ እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባላደራው ሲሉ ነበር። ይህም በስተት ይመስለኛል። እኔ መለክተኛው ነኝ። እኔና ባላ ድራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥ ከሰሞኑ አንድ ሚዲያ ላይ የምታዩኝ ይሆናል። የአባታችን ሀቅ በስልክ ልውውጦች በገግባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸውን ይመልስላቸኋል ብዬ ተስፋ አድርጋለሁ። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላችሁ ወዳለሁ። ከእዩሃ ሚዲያ ጋርም በስልክ መልስ ሰጥቻለሁ፣ ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ እየደወላችሁ መልእክትም እያስቀመጣችሁ ከጎን የቆማችሁ ወዳጆቼ፣ በጨነቃችሁ ተስፋ በቆረጣችሁ ጊዜ አምላክ ከጎናችሁ ይቁም ሲል ይህን መልእክት አስተላልፏል። መልእክተኛ እንደሰማችሁት ነው። መልእክተኛው ላይ ሲደርስ የነበሩ ትችቶችን ለማጥራት እየሞከረ ነው። እራሱ አፋር ነበርኩ ምናምን ብሏል። ራሱ ደግሞ ወጥቶ እንደሚናገርና ፊቴን ግልጽ አርጌ ይህን ነገር እንደማስረዳ ቃል ገባሉ፣ ብሏል። እሱን አብረ ምን ሆናለ። ቴዲን በጣም ነው የማከብረው፣ በጣም ነው የምወደው። ለሀገራችን እንደ ሲሳይ የመጣ ልጅ ነው ቴዲ። ይችላል፣ ይችላል። እኔና ቴዲ አፍሮ ያው እንገናኛለን። እሱ የሚያስጨፍርበትን ቦታ ምናምን ይዛሉ። ግን የዛን ጊዜ አቦጌዳ የሚለው ዝም አቦጌዳ ህዝቡ ያንጫጫበት ጊዜ ቴዲ አፍሮ ጌዳ የሚለው

ለተማሪዳ ብዙ ነገር ነው የዘፈነው። ቴዲ አፍሮ እኮ ማለት መጽሐፍ ነው፣ እና በጣም የምወደው በጣም ስርዓት ያለው ጨዋ ነው። የዛን ጊዜ በጣም ጥሩ ዘፋኝ፣ ደስ የሚል ዘፋኝ፣ ጨዋ ነው። ቴዲ አፍሮን በዚህ አጋጣሚ በጣም ነው የምወደው። ስርዓት አለው፣ ክብር ይሰጣል፣ ሰው በጣም ቁጡብ ነው። ሙያውን ብቻ ነው የሚሰራው። በዚሁ አጋጣሚ ዘፋኞቻችን ማድነቅ አለብን። በጣም ጎበዝ ሰው ነው። ቴዲ አፍሮ ማለት ያው ሊቅ ነው። የዛን ጊዜ ዘፈኑን፣ ስራውን በተለየ መንገድ ያመጣ በጣም የሚደነቅ ሰው ነው። በኋላ እዚህ ብሽ ማዕከል ማን ያዘጋጃል? ሳምሶም አድቨርታይዚንግ ሪኮፍተር በምናምን የተዋወቀው አሁን ደግሞ የምናየው የዮኒ ማኛ ለባለስልጣኑ ያደረገውን አቀባበል ነው። ዲናሙት የተባሉ የፓርላማ አባል ናቸው መሰለኛው፣ እኔ በደንብ አላቅም ስማቸውን ግን አቋሉ በአይንም ለያቸዋሉ፣ ባለስልጣን እንደሆኑ አቃሉ ግን ምን ላይ እንደሚሰሩ ምንም አላቅም። ብቻ እሳቸው ቲክቶክ ላይ መጥተዋሉ አለው ምናምን በቲክቶክ ታገኙኛላችሁ ብሏል። እና ዮኒ ማኛ ደግሞ እሳቸውን አቀባበል አድርጓሉ። እሱን አይተን እንመለስ። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ነው፣ ዜጎች፣ የውጭ ሀገር ወዳጆቻችን በዚህ መስመር ስለ ሀገር ጉዳይ ስለምናወራ የጋራ ጉዳይ ስለምናወራ ፎሎ አርጉኝ። በጣም አመሰግናችኋለሁ። በጣም ሶሻል ሚዲያ ሁሉም ተጠቃሚ እንደሆነ አይተናል። ከዚህ በኋላ የፓርላማ ወንድምናቶቻችን እኛ ጠላት አደለንም፣ አደራ እኛ ኢትዮጵያን ወዳድንን መታችሁ ሀሳብ እየሰጣችሁ ከእኛም ሀሳብ እየወሰዳችሁ ምን እንዲሆን ኢትዮጵያዊነት በአንድነት ሰርቶ ምን ሰላም ኢትዮጵያ ላይ እንዲመጣ በጣም ፈላጊ ነኝ። ከአም በኋላ ማለት ነው ባለስልጣኖቻችንን ለማግኘት ሌላ ቦታ መሄድ የጠበቀብንም በቲክቶክ ጥያቄያችሁን ሜሴጅ ኢንቦክስ አድርጎላ ልንባል ይችላለን። ብቻ ቲክቶክ ላይ መጥተዋል። አሪፍ ነው የህዝቡን ነገር ለመስማት እንዲሁም መቅረብ የተሻለ ነገር ይመስለኛል ጥያቄም ለመቀበል እና እስኪ እናያለን። አዶናይስ ካናዳ ላይ መወዳደር ሲችል ካናዳ አይደለም ለመወዳደር ለመኖር አቅቶት ነው ኢትዮጵያ የመጣሁ ዘት ነገ ደግሞ ታለቅሳላችሁ። ስለዚህ ልች ነገ አዳሜ ቁጭ ብለሽ ወይኔ እኔ ያቃቸዋል ይህኔ እኔ ኳ ያቃቸዋለሁ። እኔ እኮ የሚዲያ እናታችሁ እኮ ነኝ ህዝቤን እኮ ጠንቅቄ ነው የማውቀው ብላ ነበረ። ጂጂ ዊ ጂጂ እኮ ብላ ነበር ትላላችሁ። አይ ኖ ዩ አይ ኖ ዩ ጋይስ አይ ኖ ዩ። ትንሽ ጠብቁ፣ ትንሽ ጠብቁ። ይህ ሀገር አይደለም ለነገራችሁ። እንዴት ብሎ እንደሚመለስ በጣም ፖሊሱ ከባድ ነው። እንዲእንዲ እንዲ እንዲ ነው፣ እንደዚህ እንደዚህ ነው። አሁን የሚፈልገውን ነገር እያገኘም አይደለም ከምግብ ውጭና አዶናይ ወደዚህ አዶናይ ወደዛ አዶናይ ፍለፊት አዶናይ ባክ። ከዚህ ውጭ የሚያገኘው ነገር የለም። ኮይኑ ላይ ሲያየው ኮይኑ ላይ ሲያየው አይሆንም። ያ ጃንም የሆነ ሰዓት ላይ ትቀዘቅዛለች፣ ሰው ማየቱም ይቀራል። እፉፉ ማለት ይቀርና ሌላ ደሞ አዶናይ ይፈጠር ይሆናል። እናንተ ወረተኞች ትላንት ጆን ዳንኤል ነበረ ዛሬ ደሞ አዶናይ ነው፣ እናቃችኋለን። ትላንት ቤታዮናት ዛሬ ደሞ አዶናይ ነው፣ እናቃችኋለን። ናሆም ነው አዶናይ ነው ራሱን አዶናይ ነው። ይወርዳል፣ ይወድቃል፣ ይወድቃል። ምክንያቱም የሚቀጥል ነገር አይደለም። ልጁ ያለው ጂጂኪያ ኪያ ምንም ማለፋት ታብሏለች። አዶናይን በቃ ጣልተዋሉት ሞት ነው። ለምን እንደሆነ አልገባኝ። ልጁ እኮ ጥሩ ስራ ነው የሚሰራው። ማለት ማንም ያልሰራውን ጥሩ ስራ ነው የሚሰራው ነው ያውን በእርግጥ ያው የመረጥኩት እኔ እንትና ማነው ማለት ነው ዩቲናስ ነው። ግን አዶናይም ቢያሸንፍ የሚከፋኝ አይነሳው አይደለም በጣም ብዙዎችን ስላረዳ ያው ይሄ ዲዘርቭድ። ስለዚህ ያው እናየዋለን። ግን የወላ ጥላቻ ጂጂ ያኔ ምንም ሊገባኝ አልቻለም። ወይ ደግሞ ቀድሞ ያስከፋሽ ነገር ካለ በግልጽ ተናገሪ። እኔ በዚህ ብቻ ይመስለኝ የወላ ነገር። እሺ ቤተሰቦች፣ የዛሬዎቹ ቪዲዮዎች እነዚህ እነዚህን ይመስሉ ነበር። እንደወደዳቸኋቸሁ እንደተዝናናችሁ ባችሁ ተስፋ አደርጋሉ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ የቻናሉ ደግሞ ቤተሰብ ያልሆናችሁ ሰብስክሪብ በማድረግ የቻናሉ ቤተሰቡን፣ ሃሳብ አስተያየት ካላችሁ ኮመንት ላይ አስቀምጦልኝ በቀጣይ ቪዲዮ እስከምንገናኝ ሰላም